ኢንተርቪው አደረግኩኝ ከዛ ሮብ ኢንተርቪው ካደረግኩ በኋላ ሐሙስ ከሰዓት ሐሙስ ከሰዓት ደውለው መተይ ቁጥር ደብዳቤ ሞተር ትችላለህ፣ ስራውን አግኝታል ብለው ነገሩኝና እሁድ ለቅዱስ ሚካኤል ነገርው ሳምንት ሳይሞላው በአራት ቀን ውስጥ ስራ አግኝቻ አለውና፣ ቅዱስ ሚካኤል በአማላጅነቱ የሚያደርጋቸው ብዙ ነገሮች አሉ። ኦፍ ኮርስ እኔ የሥጋዊ ነገር ነው የሥራ ነገር ነው። ነገር ግን ብዙ ሰዎች ደግሞ ከበሽታ ይፈወሳሉ ከብዙ ነገር ይፈወሳሉና፣ የቅዱስ ሚካኤል አማላጅነት ከሁላችን ጋር ይሁን። እንኳን አደረሳችሁ። እንደሰማችሁት ይህ ወዳጃችን ሚካኤል ጸሎት ሰሚ ነው አማላጅነቱ ደግሞ ፈጣን ነው በማለት ይናገራል በሆቴ ላይ ተደረገ ብሎ እንደዚህ ይመሰክራል ግን በመላእክቶች ጉዳይ ላይ እውነት አንተ እንደምትለው ጸሎት ሰሚ ናቸው ወይ አንተ እንደምትለው አማላጆች ናቸው ወይ በሚለው ጉዳይ ላይ እንወያይ መጽሐፍ ቅዱሳዊ ነው ይሄ ሀሳብ ብለን ስንጠይቀው እግሪያ ውጭኝ ብሎ የሚሮጥ ወዳጃችን ነው ይሄኛውን ደግሞ እስቲ ሰምተሳይሆን ከዚህ ፊት በቃ የምፈልገውን አይነት ስራ ብቻ ሳይሆን በምፈልገው አይነት ፖዚሽን ጭምር ማለት በምፈልገው አይነት ፖዚሽን አሁን እንደዚህ አብራርቼ እንደዚህ እንደዚህ ምን ማለትም ባልችልም በምፈልገው አይነት ፖዚሽን በእለተ ቀማ ናት እና ለይ ቅድስት ኪዳን በጣም አስጨንቅያት እንኳን አይደለም የነገርኳት በቃ ለዚህ ፖዚሽን ይመጅስ ስራ አንቺ አታጭ እና ብዬሽ እንደዚህ ቀለል አድርጌ ነው የተናገርኩት። ግን ቢሆን ደስ የሚለኝ ባንቺ ቀጥ በእለተ ቀማ እመቤቴ ይሄኛው ደግሞ ወዳጃችን ምን ይለናል? እንግዲህ ለኪዳነ ምሕረት ጸሎት አድርሼ ነበር ስራ እንድሰጠኝና ለእኔ ለቦዘኔው በማለት ይናገራልና ራሱም ራሱን ቦዘኔ እያለ ይጠራል። እኔ እንደዛ ብዬ እንኳን አልጠራም፣ ግን ትምህርቱ የቦዘኔ ትምህርት ነው። እሱን ስላረጋገጥክልን ግን እናመሰግናለን። የሊቀመላኩ የቅዱስ ሚካኤልና የቤታችን የቅዱስ ድንግል ማርያምን ምልጃ በመስማቱ ነው እንግዲህ የቦዘኔ ትምህርት በማለት ሲሳለቅ የምንሰማው። በውኑ የቦዘኔ ትምህርት የማን ይሆን? እስቲ እንመልከት። ትንቢት ዳንኤል ምዕራፍ 10 ቁጥር 21 ላይ ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ፣ በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም ይላል። ይህን የተናገረው ሊቀ መልአኩ ቅዱስ ገብርኤል ነው። ከአለቃችሁ ከሚካኤል በቀር የሚያጸናኝ ማንም የለም ያለው ገብርኤል የሚያስተምረው የምን ትምህርት ነው? የእኛ መተርጉማን ይህን ሲያብራሩ ወአልቦ መኑሂ ዘየአቤን በዝንቱ እስራኤል ዘሥጋን በመራዳት እስራኤልን በመራዳት የሚበልጠኝ የለም፣ ሚካኤል መጋቤ ብሉይ ስለሆነ እንጂ እሱ ይበልጠኝ ከሆነ ለማለት። ወአልቦ መኑሂ ዘየአበይን በዝንቱ ማለት እስራኤልን በመራዳት የሚበልጠኝ ማንም የለም፣ ሚካኤል መጋቤ ብሉይ ስለሆነ እንጂ ይበልጠኝ እንደሆነ እንደማለት፣ ገብርኤል ነው የሚናገር ይ ዳእሙ ሚካኤል መላእክክሙ መጋቤ ብሉይ ስለሆነ ሚካኤል ይበልጠኝ እንደሆነ እንጂ፣ እስራኤልን በመራዳት እኔ ገብርኤልን የሚበልጠኝ ማንም የለም። እራዳችኋለሁ፣ አግዛችኋለሁ። እኔ ቅዱስ ገብርኤል በጉዟችሁ ሁሉ እኔ አለሁኝ፣ መጋቤ ብሉይ ከሆነው ሚካኤል ካልበለጠኝ በቀር ብዙ ጊዜ ተራድቻችኋለሁ። ብዙ ጊዜ እናንተን በመራዳት ሚካኤል ካልሆነ በስተቀር የሚበልጠኝ ማንም የለም ለማለት ነው። የኛ መተርጓ እንደዚህ ተርጉማል። ሁለተኛ ኦሬ ዘፍጥረት ምዕራፍ 48 ቁጥር 15፣ 16 ያይቆብን ዮሴፍን ባረከ እንዲህም አለ አባቶች የአብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከዚያ ድረስ እኔ መገበኝ፣ እግዚአብሔር ይላል። እውነት ነው። ያይቆብን ከታናሽነቱ ጀምሮ የመገበው እግዚአብሔር፣ የመገበኝ እግዚአብሔር ብሎ እግዚአብሔርን አስቀድመ። የዮሴፍን ልጆችን ሲባርክ የተናገረው ከክፉ ነገር ሁሉ ያዳነኝ መልአክ እነዚህን ብላቴኖች ይባርክ ይላል። ከአንድ አይነት ክፉ እኮ አይደለም፣ ከክፉ ነገር ሁሉ ያዳነኝ መልአክ ያዕቆብ የሚያስተምሩት አይነት ትምህርት ነው ይሄ የቦዘኔ ትምህርት ነው። ያዕቆብ የተናገረው የእግዚአብሔር መልአክ ያለው እግዚአብሔር ነው እንዳንል መጀመሪያ ከታናሽነት ጀምሮ እኔን መገበኝ እግዚአብሔር አለ። እግዚአብሔርን አስቀደመ። ያዕቆብ የዮሴፍ ልጆች ሲባረክ መጀመሪያ በእግዚአብሔር ስም ባረካቸው። ከታናሽነቴ ጀምሮ እስከዛ ድረስ ይሄኔ መገበኝ እግዚአብሔር ብሎ በእግዚአብሔር ስም መባረክን አስቀደመ። ቀጥሎ ምን አደረገ? ከክፉ ነገር ሁሉ ያዳነኝ። ከአንድ አይነት ክፉ እኮ አይደለም፣ ከጥቂት ነገር እኮ አይደለም ያለው። ከተወሰነ አይደለም እኮ ያለው። ከክፉ ነገር ሁሉ ያዳነኝ መልአክ እነዚህ ብላቴኖች ይባርክ ያዕቆብ የሚያስተምሩ ትምህርት ምንድን ነው? ያዕቆብ እየተናገረ ያለው ምንድን ትምህርት ነው? ከክፉ ነገር ሁሉ ያዳነኝ መልአክ እነዚህ ብላቴኖች ይባርክ። የምን ትምህርት ነው ይሄ? በእግዚአብሔር ስም መባረክ ልጆችን ይገባል። አዎ ቀጥሎ፣ በምስም ባረከ ደግሞ፣ በቅዱሳን መላእክት ስም ደግሞ ባረክ። ከክፉ ነገር ሁሉ ያዳነኝ መልአክ ነው። ይህን የተናገረው ያዕቆብ ነው። እንደውም በግዕዙ ብናነበው ወመላከ እግዚአብሔር ዘአድኅነኒ እም ኩሉ እኪት የእግዚአብሔር መልአክ ከክፉ ነገር ሁሉ አዳነኝ ነው የሚለው። ልብ አምላክ ዳዊት መዝሙር ሰላሳ ሦስት ቁጥር ሰባት ላይ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። አይልም ይታየን። መልአክ እግዚአብሔር አውዶሙ ለለይፈርህዎ ወያድኅን ወሙ ይል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። የሰባሊ ቃናትም ትርጉም ብንመለከቱ መዝሮ ዳዊት መዝሙር 33 ቁጥር 7 ላይ ቃል በቃል እንደዚህ የሚናገሩ የእግዚአብሔር መልአክ ያድናቸው አልኩ። በቃል ኪዳን በአማላጅነት መረዳት ብቻ ሳይሆን ማገዝ ብቻ ሳይሆን ያድናቸውማል ይለናል ልብ አምላክ ቅዱስ ዳዊት። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይም ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ መላእክቶቻቸው ዘወትር የአባቴን ፊት ያያሉና። ይህን የተናገረው ማን ነው? ምድራለም ኢየሱስ ክርስቶስ። ማንንም ታናሽ ብላቴና የኔቢጤ ብላችሁ ንቃችሁ እንዳታቃሉ። ያንን ሰው ስትንቁ፣ ያንን የተናቀ ብላችሁ እናንተ ያሰባችሁን ሰው የሚጠብቀው መላእክት ጭምር መናቅ ነው። የሚጠብቋቸው መላእክት በእግዚአብሔር ፊት ያያሉና ማለት እግዚአብሔር ዘንድ አድርሰው ያስፈርዱባቸዋል ማአት ያመጡባቸዋል። ሰው አትናቁ። አንተ የናከው ሰው ያ አንተ የናከው ሰው የሚጠብቀው መልአክ እገሌ እኮ አንተ የሞትክለትን ስጋን፣ የቆረስክለትን ደቡን፣ ያፈሰስክለትን እኮ ያንን ሰው አንተ የፈጠርከውን በአርያ የፈጠርከውን ሰው እኮ ናቀው ብሎ ያንን አንተ የናከውን ሰው የሚጠብቀው መልአክ በእግዚአብሔር ፊት ቆሞ ያስፈርድብሃል እኮ እኮን ያለው ጌታችን ከዚህ ሰውን የምንንቀው ያንን ግለሰብ ብቻ ሳይሆን ያንን የናቅነውን ሰው በአርአያ ስላሴ የተፈጠረውን ሰው የሚጠብቀው መልአክን ጭምር መናቅ ነው። ስለዚህ መላእክቶች ያስፈርዱባቸዋል። ሰውን አትናቁ። የምትንቀው ሰው እኮ የሚጠብቀው መልአክ እኮ በእግዚአብሔር ፊት ቆሞ አንተን ያስፈርድብሃል። ተጠንቀቁንም ይል ጌታችን ስለ ቅዱሳን መላእክ ጥበቃ አልተናገረምታል? ይህንን የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ያለውን ገጸ ንባብ የምስራቅ ኦርቶዶክሶች የሚጠቀሙት የመጽሐፍ ቅዱስ ማብራሪያ ላይ ዘኦርቶዶክስ ስተዲ ባይብል በተባለው በዚህ መጽሐፍ ላይ ፉትኖቱ ላይ ስትመለከቱ ማቴዎስ ወንጌል 18 10 ላይ ሊትል ዋንስ ይላል ተናናሾቹ የሚለውን ሲያብራራ ቅዱስ ዮሐንስ አፈወርቅ ይህንን የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ሲተረጉም በተረጉምበት ድርሳኑ ድርሳን 59 ላይ ሆሚሊ 59 ላይ እንዲህ ይላል። እንዲህ ብሎ ያስተምራል። ምን አለ? ኖት ኦንሊ ዘ ሴንትስ፣ ቅዱሳን ብቻ አይደሉም። በት ኦል ፒፕል ሃቭ ጋርዲያን ኤንጅልስ፣ ሁሉም ሰው ጠባቂ መላእክቶች አሉት። ማን? ሁሉም ሰው። ማን የተናገረው? ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌልን በተረጎሙበት ድርሳኑ ሆሚሊ 59 ላይ፣ ሁሉም ሰው ጠባቂ መልአክ አለው። ስለዚህ ታናናሾች ሲባል እንደው በቃ የኔ ቢጦችን ትሑታንን ብቻ የሚጠብቀው ማለት አይደለም፣ ሁሉንም ሰዎች የሚጠብቀው አለ። ቅዱሳንን ብቻ አይደለም፣ ትሁታኑን ብቻ አይደለም፣ ሰዎችን ሁሉ የሚጠብቁ ቅዱሳን መላእክት እንዳሉ ዮሐንስ አፈወርቅ ይናገራል። ቅዱስ ጴጥሮስ እስር ቤት ሳለ የሐዋርያ ስራ ምዕራፍ 12 ቁጥር 11 ተመልከቱ። ጴጥሮስም ወደ ልቡ ተመልሶ ከእስር ቤት ከወጣ በኋላ ጌታ መልአኩ ልኮ ከሄሮድስ እጅና የአይሁድ ህዝብ ይጠብቁት ከነበረ ሁሉ እንዳዳነኝ አሁን በእውነት አወቅኳለ። ማንልኮ መላእኩን ልኮ ማዳኔ ማን ነው? የእግዚአብሔር ማንልኮ አዳነው? መልአኩ ልኮ አዳነው። እግዚአብሔር ራሱ ያለ መላእክት ያለ ጻድቃን ያለ ሰማዕታት ብቻው ማዳን ይችላል። እግዚአብሔር ነዋ። እግዚአብሔር አምላክ በቅዱሳን መላእክት ያድናል። እግዚአብሔር አምላክ በቅዱሳን ጻድቃን ሰማዕታት ያድናል። እግዚአብሔር በአፈር በትቤ ያድናል። እግዚአብሔር በወደዱ ያድናል። በሐዋርያት ጥላም ፈውሰዋል። በቅዱስ ጳውሎስ የልብሱ ጨርቅም ፈውሰዋል። በበትራቸው ይፈውሳል፣ በአጽማቸው ይፈውሳል፣ ሙት ያስነሳል። እግዚአብሔር በወዱ ዳድናል። ለዚህም ነው ጴጥሮስ ምን አለ? እግዚአብሔር አዳነኝ ብቻ ኳለ ያለው? ምን እንደሚለው ጌታ መልአኩ ልኮ ነው የሚለው ጌታ መልአኩ ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረ ሁሉ እንዳዳነኝ አሁን በእውነት አወቅኳል። ማንን ልኮ መልአኩ ልኩ እኛ ምን ላይ ነው? ማዳን እግዚአብሔር ነው። ቅዱስ ሚካኤል ልኮ ያድናል እግዚአብሔር፣ ቅዱስ ገብርኤል ልኮ ያድናል እግዚአብሔር፣ መላእክትን ጻድቃን ልኮ ያድናል እግዚአብሔር። ይህንም እንሰብኮ የእኛ ቤተክርስቲያን ትምህርት የቦዘን የትምህርት አደ ወንድሞቻችን እኮ የመሰከሩት እኮ ይህንን ነው። ቅዱስ ሚካኤል እንደዚህ ያደረገልኝ፣ እመቤታችን ቅድስት ድንግል ማርያም እኮ እንደዚህ ያደረገችልኝ ሲሉ እኮ ምን እያሉ ነው? እግዚአብሔር በቅዱሳን መላእክቱ ላይ አድሮ ይህን ድንቅ ስራ ሰራልኝ ማለት ነው። ያለ እግዚአብሔር ፍቃድ ያመላእክ ምንም አያደርግማ። እመቤታችንም ያለ እግዚአብሔር ፍቃድ ምንም አታደርግማ። በፍቃድ እግዚአብሔር እመቤታችን እንደዚህ ያደረገችልህ ማለቱን ያዕቆብ ኦሪት ዘፍጥረት ምራፍ 48 ቁጥር 16 ላይ ከክፉ ነገር ሁሉ ያዳነኝ መላእክ ሲል፣ አይ እግዚአብሔር የሌለበት መልአኩ ብቻ ከክፉ ነገር አዳነኝ ማለቱ? መልአኩ ከክፉ ነገር ሁሉ አዳነኝ ማለት ያለ እግዚአብሔር ፍቃድ አዳነኝ ማለቱ? እንደዚህ አይነት ትምህርት እኛ የለንም። እናንተ ዘንድ እነዚ ትርጉም የሚሰጥ ከሆነ ይሄ የቦዘኖ ትምህርት ነው። እኛ ዘንድ ያለው ትምህርት ግን ያዕቆብን ከክፉ ነገር ሁሉ ያዳነው መልአክ በእግዚአብሔር ፍቃድ የተደረገ በእግዚአብሔር ኃይል የተደረገ በእግዚአብሔር ቸርነት የተደረገ ነው። በማን አማካኝነት በመልአኩ ያዕቆብን ምን አድርገው ከክፉ ነገር ሁሉ አዳነው።